ሰላም ሰላም ብያለሁ፣ በያላችሁበት ሰላማችሁ ብዙ ይበል። ትናንትና በፍአዲ ቻናል ቪዲዮ ተለቋል፣ ከፍቅር ጋር አብሮ ማለት ነው። ቪዲዮቸው ከመጀመሪያ እስከ መጨረሻ ድረስ በሳቅ እና በደስታ እየተሞላ ቪዲዮ ነው የለቀቁት። መጀመሪያ ላይ ፍአዲ አንዳንድ ሀሳቦችን እየተናገረ ነበረ። አሁን ላይ በጣም ደስተኛ እንደሆነ እንዲሁም ደግሞ ከፍቅር ጋር ያላቸው ግንኙነት አሁን አሪፍ ሙድ ላይ እንዳሉ ተናግሯል። እንዲሁም ደግሞ በቅርቡ አዲስ የሆነ ነገር ሰርፕራይዝ አለ ብሏል ማለት ነው። ግን አሁን አልናገርም፣ ነገሮ ከተናገርኩኝ ይበላሻል እያለ ነበረ ማለት ነው። እንግዲህ ምን ሊሆን ይችላል? መገመት አይቻልማ ስላልተናገር፣ በሰዓቱ ሲደርስ እናውቀዋለን ማለት ነውና ደስታ እኛ ጋር እየቆየች አይደለችም፣ ትሄዳለች ትመጣለች ብሏል ማለት ነውና ደስታ እናንተ ጋር አልቆያለችው የምትሄደው የምትመጣው እናንተ ጋር ትልቅ የሆነ የሀሳብ ልዩነት ስላለ ነው። የሀሳብ ልዩነት ሲፈጠር ራሳችሁ ተመካክራችሁ መፍታት ትችላላችሁ። ደስታ እናንተ ጋር እንድትቆይ አድባ እንድትቀመጥ ማለት ነው እና ትናንትና ግን በጣም በጣም ደስተኛ ሆኖ እንደውም ቪዲዮቹን ሲሰራ አንድ ቦታ ተረጋግቶ አይደለም እየሰራ የነበረው እየተሽከረከረ ነበረ ቪዲዮ ራሱ ያለቀው ማለት ነው የትናንትና እና ፍቅር ደግሞ ምልት ነግረኝ እንደሆነ አላውቅም፣ ግን በጣም ደስተኛ ነኝ። አሁን ትመጣለች፣ የሆነ ነገር እነግርሃለሁ ብላኛለች እያለ ሲናገር ነበረ። ፍቅርም ከመጣች በኋላ ደግሞ እንደምትወደውና እንደምታፈቅረው ነግረዋለች። እሱ ግን ማመን አልቻለም። እሷ ደግሞ ስሜቴን እስካሁን ድረስ እደብቅ ያለው፣ ከዚህ በኋላ ግን መደበቅ አልችልም፣ አብረን እንድንሆን እፈልጋለው ብላ ነው እየነገረችው። የእውነትሽ ነው እስኪ ማርያምን በይ ብሏት ነበረ። እሷም ደግሞ ማርያምን ብላ ስትነግረው፣ ግን በጣም ደንግጦ እያለቀሰ ሁላ ነበረ ማለት ነው። እንደዚህ ፍቅር ያሸነግጣል እንደ እና በነገራችን ላይ ፍአዲ ሲናደድም ቶሎ ነው፣ ሲደሰትም ደግሞ ቶሎ ይደሰታል ማለት ነው። ግን ፍቅር እያጥፈተሻል ውሃ መያዝ ነበረብሽ። እንደዚህ አይነት ስትነግሪው እንደሚደሰት ታውቂያለሽ። መጀመሪያም ላይ ተናግራለች በጣም ትልቅ ሰርፕራይዝ ነው ለፍዋድም ለተመልካችም ብላለች። ሰርፕራይዙ ግን ተሳግቶላታል። ሰርፕራይዝ አንድ ሰው የሆነ ሰው ሰርፕራይዝ ሲያደርግ የሚያስደስተው ነገር እንደሆነ የታወቀ ነው ማለት ነው እና በጣም ደስ ብሎታል። ደስታውን መቆጣጠር እስከማይችል ድረስ አድርሰዋለች ማለት ነው። እና የተሰማህን ነገር ተናገር ስትለው እሱም እንደሚያፈቅራት ነግሯታል። ግን ደግሞ ኃይል ባለው ድምፅ ንገረኝ እያለችው ነበር። እና ያን ነገር ግን ጮህ ብሎ መናገር አልቻለም ማለት ነው። በጣም ተደናግጧል። በጣም ደስ ብሎታል። እና ብቻ የሚፈልገው እሱም ማስደሰት ስለሆነ ትልቅ ሰርፕራይዝ ነው ብለዋል። ሰርፕራይዙ ሰርፕራይዝ ሆኖላታል ማለት ነው። እና እየሳቀ ነበረ መሰለኝ ካሜራማኑ፣ ምን ያስቃል? ታሳፍሩኝ እያለችው ነበረ ማለት ነው። እና አሁን መናገር አልነበረብኝም ነበር ወይ ማለት ነው እያለች እየነገረችው ነበረ ፏዋርድ ሲያለቅስ ማለት ነው። እና እሱም ደግሞ አይ በቃ የደስታ ነው ማለቅ ሰው ብሏታል ማለት ነው። ሞ ባለፈ አክስቱ ጋር ሊሄድ ሲል አይ ከዚህም በኋላ እኔ እናንተ አብረን ምርጥ ጓደኛሞች ሆነን እንቀጥላለን ብላ ከሚሄድበት ቦታ አስቀርተዋለች ማለት ነው። ያስቀረችበት ምክንያት ደግሞ ይሄ እንደሆነ ተናግራለች። እንደውም ማች ገዝታ አብረው ለብሰው አብረው ቪዲዮ ሲሰሩ ያንን ቪዲዮ ደግሞ መለስ ብላ ስታየው በዛ ቪዲዮ ላይ በጣም ደስተኛ እንደሆኑ እያየች ነበር እና ያን ቪዲዮ አይታ ግን ይህንን ደስታችንን ደግሞ በምንም ምክንያት ማጥፋት እንደሌለብን ነው የተሰማኝ ብላ ተናግራለች ማለት ነው። በነገራችን ላይ ፈዋድ ራሱ በፕራንክም ይሁን በምንም ነገር ይሁን ከፍቅር የሚያረቅ ቪዲዮ ሲሰራ ብዙ ደስተኛ አይደለም ማለት ነው። ፍቅርም በተደጋጋሚ ስለ ፈዋድ መልካምነት ትናገራለች ማለት ነው። ይህ ሚስጥሩ ደግሞ በጣም ስለሚዋደዱና ስለሚከባበሩ ነው ማለት ነው። የተለየ ስሜት እየተሰማኝ ነው እያለ ነው። ፍቅርም ደግሞ የተለየ ስሜት እየተሰማኝ ነው ሰሞኑን። ትላንት ራሱ ስልክ ደውለ ሳታነሳለኝ ስትቀር በጣም ቅር አለኝ፣ ለምን እንደሆነ አላውቅም፣ እስካሁን ድረስ ጥያቄ ሆኖብኛል እያለች ነበረ። እና ፍአዲም መጀመሪያ ላይ ሲናገር የነበረው ይህን ሰሞን በጣም እየተነፋፈቅን ነው ብሏል ማለት ነው ያችሁ፣ በእርቶ ጠንክሮ መልካም ስራ ብለናል። መጀመሪያ ላይ ልክ ቡታጅራ እንዳላችሁ አዲስ አበባ ከመምጣታችሁ በፊት ተዋዳችሁ እና ተከባብራችሁ አሪፍ አሪፍ ቪዲዮዎች እየሰራችሁ ነበረ። አሁን ነው ነገሮቹን ርዕሶቹን ቀይር አድርጋችሁ በመካከላችሁ እራሱ የተለያዩ ችግሮች እንዲመጡ ያደረጋችሁት ማለት ነውና እናንተ ሁለታችሁ ብቻ አብራችሁ ቪዲዮ እስከሰራችሁ ድረስ አሪፍ አሪፍ ቪዲዮ ትሰራላችሁ ብዬ አስባለሁኝ። ፈዋድን በቅርቡ መቶኬ አስገቡኝ። ልክ የፍቅርን አዋርድ ሳመጣላት የተሰማኝ ደስታ አለ። ያንንም ደስታ እኔ ማየት እፈልጋለሁኝ እና በመጥፎ ነገር አትወብን እያለ ሲናገር ነበረ። ሰዎችን ውደዱ ብሏል ማለት ነው። ያ ማንም ሰው ሌላን ሰው ቢወድ ደስ ይላል እና ሰውን ሰው ያልወደደ ማንን ማንን ሊወድ ይችላል ማለት ነው። እና ይህ መልእክት አስተላልፈዋል ማለት ነው ስፋት ካለ ይቅርታ ብሎ ተናግሯል ማለት ነው እና ያው ይህን የተናገረበት የራሱ የሆነ ምክንያት አለው ብዬ አስባለሁ ማለት ነው እና በእርግጥ በምትሰሯቸው ቪዲዮዎች ላይ የተለያዩ ሀሳብ አስተያየቶች ሊጻፉላችሁ ይችላሉ። ያ ደግሞ ከአድናቆት ወይም ደግሞ ከውዴታ አንጻርም ሊሆን ይችላል። ሶሻል ሚዲያ ላይ የሆነ ቪዲዮ ፖስት እስካደረጋችሁ ድረስ ሁሉም ሰው ተመሳሳይ ሀሳብ ይጽፍልናል ማለት አልቻልም ማለት ነው እና እያንዳንዱን ስህተቶቻችሁን ደግሞ ልታርሙም እንዲሁም ደግሞ ታርማላችሁ ብለው አስበው ሊሆን ይችላል የሚጽፉላችሁ ሀሳብ ማለት ነው። እና ስለዚህ እናንተም በርቱ፣ አሪፍ አሪፍና ጥሩ ጥሩ ነገሮችን ለመስራት ለማስተላለፍ ሞክሩ። የዛሬ ቪዲዮዋችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ